በነገራችን ቴዲዬ አሁን መጀመሪያ ያሳዩት ቀዩ ወዶት የሚፈልግ ሰው አለ፣ ይሄንም ደግሞ ወዶ የሚፈልገው ሰው አለ። በነገራችን ተሸማኔ ሲሰራ ዳይታት ከሆነ ፍሬሞ አትቀርም እያንዳንዱ አትቀርም። ውድ ከስተመሮቻችን እንዲያደርገን የምናቀርበው ጊዜ ካላችሁ በነጠለ ሳይዝ ማሰራት ይቻላል፣ በሱ ማሰራት ይቻላል፣ በሌላ አይነት ስራ ይሰራል። የሆነ ብቻ ብዙ የሚጎለው ነገር አለን። እያንዳንዱ ፍሬሞች ምናምን ይለያያሉ። በቀይ አሳይተነዋል። በጣም የሚወደድ ልብስ ነው። ውድድ ዳርገው ነው የወሰዱት። እውነቴን ነው፣ በጣም ነው የሚያምር። በተለያየ አይነት ዲዛይን ተሰርቷል። አንገቱ ሰዓታችንን እየጠበቅን ወደ እናንተ አዳዲስ ነገሮች ይዘን እንመጣለን። እንደምንሰነበታችሁ፣ ውድ ተመልካቾቻችን እንኳን ደህና መጣችሁልን። ጎንደር እንገኛለን። እንግዲህ አንዴ አዲስ አበባ አንዴ ጎንደር እያልን አዳዲስ ነገር ወደ እናንተ ለማሳየት እንጥራለን፣ እንተጋለን ማለት ነው። ታዴ ፈርጥ ጎንደር በሚገኘው ሱቁ ዛሬ ቆይታ እናደርጋለን። ዛሬ ደግሞ አዳዲስ ልብሶችን በብትን ማሳየት እንጀምራለን። ቴዲዬ የመጀመሪያው ልብስ ፍክት ያለ ነው፣ የመጨረሻውም ደግሞ ፍክት ያለ ነው በጣም ነው የሚያምር ቴዲ፣ በነገራችን ልብሶች ማማር አለባቸው፣ ተለብሰው ደግሞ መዋብ አለባቸው። በጣም ነው የሚያምር። ይሄን ይመስላል። እያንዳንዱ ከለር ደስ የሚል ከለር ነው። የክራ አገባቡ የዲዛይኑ ከታች ያለው ፍሬምና ከላይ ያለው ፍሬም ሁሉም እኩል ነው፣ አንድ አይነት ነው። ይሄ እንዲህ የሚል ላይ ነገር የለውም። ያምራል በጣም። ይሄ አንደኛ ስራ በሚባል ነው የተሰራው። ሁለት አይና መነን ነው መነኑ ደግሞ በደንብ ልስልስ ያለ መነን ነው፣ የሚያምር ነው። ነጠላውም በዚህ ሳይዝ ነው እንዲሰራ ታዞ የተሰራው። ያምራል በጣም ያው ሲሰራ ነው ቴዲዬ፣ እንደምንልህ ይሄን የምናየው አንዱ ነው ይሄ። እያንዳንዱ ፍሬም ግን እንትን ሲል የተለያዩ ውበት አለው። በደንብ ዙሪያውን ይሄ ሶስት ማዕዘን የሚለው ፍሬሙ እያንዳንዱ ሲገጣጠም ሌላው ውበት ይኖረዋል። ደብል ሲሆን ገበር ሲሆንበት አነስ ያለ መወጠሪያ ሲለበስበት ደግሞ በጣም ነው የሚያምር። ይሄ ዋጋ አልቆለት 19 ሺ 19 ሺ ብር። ወደሚቀጥለው ልብስ ስንመጣ በነገራችን ቴዲዬ፣ አሁን መጀመሪያ ያሳዩት ቀዩ ወዶት የሚፈልግ ሰው አለ። ይሄንም ደግሞ ወዶ የሚፈልገው ሰው አለ። በቃ አንዳንድ ሰው በቃ ድምቅ ያላለ የሚፈልጋለ አንዳንድ ሰው ደግሞ በደንብ ፍክት ያለ የሚፈልግ ሰው አለ። እኛ ደግሞ እንደዚህ አድርገን በተለያየ እንደዚህ አድርገን እናቀርባለን። ስራውን አይተው ከሆነ ትሄድዬ ጥንቅቅ ብሎ የተሰራ ነው። እያንዳንዱ ከበድ የሚል ስራ ነው በነገራችን ላይ ያምራል። ከላይና መታች ፍሬሞች አሉ። ብዙ ጊዜ ካስተመሮች ይጠይቁኛል። ለዛ ነው ማመጣ በነገራችን ማት ልብስ አለኩ እኔ ራሴ ወድጄ የወደድኩት ልብስ ነው የማመጣው። አረበት ሰፊ ነው በደንብ ሁለት አይና ምን ነው በነገራችን ላይ ደብል እናደርጋለን ስንል ደብል አለማድረግም ይቻላል በነገራችን ላይ ፍላጎታቸው ምንም። ሁለት አይና ስለሆነ ምንም ችግር የለውም አንድ አይናም እኮ ደብል ሳይሆን ነው ሲሰራ የነበረው። አይ ወደ ስምንት አመታችን ሆነኝ ነው። አሁን ደብል ሳይሆን ሲሰራ የነበረ አንድ አይና ደብል ሳይሆን አሁን ነው ይሄን አንድ አመት ምናምን አካባቢ ነው እንደዚህ ያመጣ ነው እንጂ በዚህ ብሎ መሰራት ይችላል ለማለት ፈልጌ ነው። ያምራል በጣም ይሄ ልብስ። ዋጋ አልቆለት 15000። ይሄ ልብስ ደግሞ እንግዲህ በብዛት ብዙ የሚኖር አይመስለኝም። እያንዳንዱ ቦታ ላይ ተኮነ አራት አራት ማዘን፣ አራት አራት ማዘን፣ በጣም ከበድ ያለ ስራ ነው የተሰራው። በዚህም ብናደርገው በዚህም ብናደርገው ተመሳሳይ ነው። አዲስ ነገር ነው ወይስ ያላየሁት? አዲስ ነገር ነው። አዲስ ነገር ግን እንደዚህ አይነት ልብስ ሲሰራ ቴዲዬ አንድ ወር አንድ ወር ከምናምን ይፈጃል። ከባድ ነው አንድ ሳምፕል ለመስራት ሸማኔ በጣም ነው እንትን የሚለው። አንዴ ከተሰራ በኋላ ግን ተልቶልቶ መስራት እንትን ዋለ ይወጣል። ይህን ይመስላል እንግዲህ። እኔ አባት ወደ ነጠለው ስንመጣ ቴዲዬ እያንዳንዱ ከለር ገብቷል። ቀሚሱ ሲሰራ አንድ ሁለት ሶስት ነው የተሰራው። ነጠለው ግን አንድ አንድ አንድ አንድ አንድ ያምራል በጣም ይሄን ይመስላል። የሆነ ሳይሰለች ደስ ብሎ የሚለበስ ልብስ ነው። በነገራችን ላይ ዋጋ አልቆለት 16 ወደዚህኛው ልብስ ስንመጣ ብዙን ጊዜ ይሰራል። ይሄ ልብስ በጣም ነው የሚሰራው። ብዙ ጊዜ ያው ከእናንተ ፊት ቀርቦ አያቅም። በተደጋጋሚ ነው የሚሰራው። ያምራል። ያመልጣል። ያው ሁሉም እኮ እንትን አይደለም። በነገራችን ላይ ቴዲ ከቤቱ የሚሰራው በሙሉ አይቀርብም። መቼም ጊዜ በየሰዓቱ ስለሚወጣ ይሄ ያምራል በጣም። ኬሻ ስራ ነው የሚባል ጥርት ብሎ ነው የተሰራው። የልብሰው ነገራችን ላይ በደረጃም አለው ፣ ስራውም ትንሽ ቀነስ የሚል አለው። በጣም የሚያማምር ልብስም አለ። ከሚያማምረው ውስጥ አንዱ ይሄ ነው። ነጠለውንም እየው፣ ዝንክት ያለ ነው በጣም። ሁልጊዜ የሚለበስ ነው፣ አይሰለችም ደግሞ የሚገርም እያንዳንዱ ከለር የገቡት። ድምቅ ያለ አይደለም የፈዘዘም አይደለም፣ የሚያምር ነው። ይሄ ዋጋ አልቆለት 15000 15000። አሁን ይህ ልብስ በቃ ይሄ እውነት ብዬ ጊዜ እንዳልይዝ እንጂ እንደዚህ ባሳይ ደስ ይለኛል። እስኪ አሳየኝ አሳየኝ እስኪ አሁን ይሄ ያው ይሰፋል ሲሰፋ ትክክል ይገባቸዋል። ሌላ ሌላ አይነት የሚመጣ በቃ ይሄ ዙሪያ ሲዞር በቃ እንደዚህ ዝም ብሎ ዝም ቢሎም ራሱ መሳቅ ልብሱ ይሄ ሲገጣጠም ሌላ አይነት ውበት ነው የሚኖረው። እንግዲህ እንደምልህ ነው የስራውን አይነት እያንዳንዱ የምንነጋገር እውነት የሆነ የሆነው ነው እውነቴ ነው ካሜራማኑ ስለሚያሳየው ሻርቆውን፣ ኬሻ፣ ኬሻውን ሻርቆ፣ ቆለኛውን ሻርቆ ምናምን የምንለው ከሆነ ከባድ ነው። እንደምልኮ ነው አንድ አይነም ሆኖ እንደ ሁለት አይን ሁለት አይነ ሆኖ እንዳንድ አይን የማይሆን አለ ለዛ ነው እያንዳንዱን። ይሄ አንድ አይነት ነው ይሄ ሁለት አይ ነው እያልን የምንናገረው። ይሄ ሁለት አይና ልስልስ ያለ መነን ነው። በደንብ ሁለት አይና ነው። ነጠላው ከቀሚሱ የሆነ ነገር ወጥቶ ለተነ ይሰራ በጣም ያምራል። ግማሹ ማለት ነው። ለእናቶች እንደፈለገ መሆን ይችላል። ሰፊ ያልሆነ ያልጠበበ መካከለኛ አ መካከለኛ። ይሄ ዋጋ አልቆለት 18000 18000 18000 የከስተመር ፍላጎት እንዴት ነው? ፈዘዝ ያለ ልብስ እኮ ሰፊ ቢሆን ችግር የለውም። ከልምድ አንጻር ሰፋ ቢል ምንም ችግር የለውም። እያንዳንዱን ከለር ደግሞ ዝም ብለን ለኛውም ብቻ አይተን አንመጣም። ነጠላው ምን አይነት ነው? ሰፊ ነው ረጅም ነው አጭር ነው? አርቡስ የምናውቃቸው ሸማኔዎች አሉ፣ ግን አዳዲስ ሸማኔዎች ሲገቡ አርበቃቸው እንዴት ነው? ሰፊ ነው ወይ አራት አርፎ ነው ለከስተመር ይሆናል ወይ የሚለውን እያንዳንዱን እናያለን። ክር አጣጣሉስ እንዴት ነው? አንዱን ሸርቆ አድርጎ አንዱን ቆለኛ ያደርገዋል ወይ እያልን ሁሉ እናያለን። በነገራችን ላይ ነጠላው እንደዚህ ፏ ያለ ነው። ሁለት አይና መንን ነው፣ ያምራል። ይሄ ዋጋ አልቆለት 18 ወደዚህኛው ልብስ ስንመጣ ያምራል በጣም በነገራችን ላይ ይሄ ቴዲ ባለፈው ማሳይተ ነው ነበር። ተወዶ በጣም ተወዶ የተሰራ ልብስ ነው። ከወር ከምናምን በፊት መሰለኝ የመጣ እንደገና። ከባድ ነው ስራው፣ አይገኝም። አሁን የሚመጣ በሁለት በወር በሁለት ሳምንት ምናምን ነው የሚመጣ። በጣም ነው የሚያምር፣ እንደምታ ነው ቴዲ፣ ፏ ያለ ነው በጣም። እያንዳንዱ ጥንቅቅ ብሎ ነው የተሰራው። በነገራችን ለሸማኔ ሲሰራ ዳዊታት ኮንፍሬሟ አትቀርም አየሁ፣ እያንዳንዱ አትቀርም ጥቃቅን የሚመስሉ ምንም ለዛ ውበት ስለሚሰጥ ይሄን ይመስላል። በጣም ነው የሚያምር የሚያምር ምንል ሁልጊዜ የምናወራ የሚያምረውን ነገር ነው እያሳየን ነው። ትላለኳሁን አሁን አንተ በደንብ እየገባ ስለው ታዴ እችን አቅርባት ይሄ ኛውን አካባቢ ምናም ትለኛለ ሙሉ ቆንጆ ነው። ግን አይ ይሄ ይሄ ምናም ትለኛለ፣ ግን ሁሉን ሳሳይ ሁሉም አንድ አይነት ነው ያምራል። በጣም ዝንክትክት ያለ ነው። ሁለት አይና መነን ነው። አርበ ሰፊ ነው። አራት አርብ ነው። ይሄን እንግዲህ ለብሳችሁ ዘን ከትከት ከትከት ስትሉበት በጣም ነው የሚያምር። ነጠሎ ቴዲ ይሄን ነው የሚመስል። መጠነኛ ቀሚስ በለው በቃ መጠነኛ ቀሚስ፣ መካከለኛ ቀሚስ። አንገቱን አሰራር በምትፈልጉት አይነት አሰራር ማድረግ እንችላለን። ይሄ ዋጋ አልቆለት 22000 ወደዚህኛው ልብስ ስንመጣ ይሄ ልብስ በተደጋጋሚ ይመጣል፣ ይሰራል። ያው ከእናንተ ስለማይደርስን እንጂ ይወጣል። አንድ ደረጃ ከላይ አስጨምሬ የሰራሁት ያምራል በጣም። ባዶ ነበር ወበታል። አዎ፣ በባዶ አለው። መካከለኛ ማለው ግን ደስ ሲሆን ያምራል በጣም። እሺ፣ ተለብሶኔ ክርስትናም ስላየሁት ነው። ወደ ካናዳ አውስትራሊያ ልኬዋለሁ። ያምራል በጣም። ይሄን ይመስላል ነጠለው። እንደዚህ ነው መግለጽ፣ ማውራት፣ መናገር የተናገረ ነው። ደግሞ በተግባር ማቅረብ ለከስተመርም ለቤተሰብም ለቴዲየም ነው። ይሄ ሁለት አይና ነው። ፏ ያለ ነው። ሁልጊዜ እንደምንለው ነው እንግዲህ ይሄ ልብስ አልቆለት ስድስት ሺህ ብር ነው። ይሄ ልብስ ያምራል በጣም በነገራችን ልብስ ቀይ ልብስ ለቀይ ብዙ አይሆን እንደዛ ነው። አሁን ይሄ ጻ እንደ ቴዲ ቴዲስ እንደኔ አይነቷ ብትለብሰው ፍክ ፍክ ትላለች። መደብ ያለኝ ኔ ያምራል በጣም አዩ በጣም ያልደመቅ ያልፈዘዝ የሆነ እንትን ይሆነ ያለ ለያለን በጣም ያምራል። ይሄ ስራው ቆለኛ ስራ ይባላል። አረ እንዴት ሆነ? እንዴት ሆነ? ይሄ ቆለኛ ስራ ነው። ልትፈትነኝ ነው። ቆለኛ ነው ኬሻ ስራ ነው። እነሱም ያሉ ባይ አይ፣ ምንድን ስራ ነው? ለመቶኛ ጊዜ ማለት አንደኛ ኬሻ ስራ ነው። የሚገርም ማለት ነው። አይ ተይዘኛል ማለት ነው።

ካላችሁ በነጠለው ሳይዝም በእሱም ማሰራት ይቻላል። ውድ ከስተምሮቻችን እንዲያደርገን የምናቀርበው ይሄ ዋጋ አልቆለት 16,500 ወደዚህኛው ልብስ ልመጣ ተሄደየ። በባለፈው ሳምንት አንድ ወር ወይ ሶስት ሳምንት ሆነነ፣ ታይቶ ተወዱ በጣም የተሰራ ልብስ ነው። ያኔ በስመ አብ ስትል ነበር፣ አንተ ራሱ። አዎ ብዙ ልብሶች አሉ። በነገራችን ላይ እንዲሁ እናሳያችሁ ብለን ነው እንጂ ተሰርቶ ጊዜ ካገኘን እንትንላለን። ያምራል በጣም እንግዲህ፣ ተዲ እንደምታየው ነው ምታይ። አሁን አስታወስኩ፣ ነጠላውንም አሳይተናቸዋል። እያንዳንዱ በደንብ አድርገን አሳይተናቸዋል። አሁንም ራሱ ነው የመጣው ልብስ ነው። በደንብ ያምራል። ከባለፈው ትንሽ ዋጋ ትንሽ ጨመር ብሏል፣ ሀያ ሺህ ብር። ወደዚህኛው ልብስ ስንመጣ ይሄኛውን ባለፈው ሳምንት እንዳልኩት ሄድዬ በተለያየ ከለር በቀይ ነው መሰል ያሳየ፣ ነው በቀይ አሳይተነዋል። በጣም የሚወደድ ልብስ ነው። ይሄ ደሞ ውድድ አድርገው ነው የወሰዱት። እውነቴን ነው፣ በጣም ነው የሚያምር። በተለያየ አይነት ዲዛይን ተሰርቷል። አንገቱ እንግዲህ ያንገት አይነት እንጥቀስ ከተባለ ብዙ አይነት አለ። አንድ ሁለት ሶስት ብንጠቅስ፣ አንገት ቪ አለ፣ አንገት ክብ አለ፣ አንገት አራት ማዕዘን አለ፣ አንገት አይን ቅድ አለ፣ አንገት ከኋላም ከፊትም ቪ አለ። አምስት አይነት ማለት ነው። ከዛ ደግሞ አንገት አራት ማዕዘን ቪ አለ፣ አንገት ከኋላም ከፊትም አራት ማዕዘን ቪም አለ። ብዙ አለ፣ ይለያሉ። ከትከሻም ቪ እዚህ እያንዳንዱ ቦታ ላይ መሆን ይችላል። እንደዛ አድርጋ ማሰራት ትችላላችሁ። ከኔም ባታዙም ለሌላ ቦታ ምን ዲዛይን መስጠት ትችላለሁ። እውነቴ ነው። ዲዛይን ከሰጠህማ ይዘዙ እንጂ ምንም ነው ይዘዙ ነው። ግን ምናልባት አሁን በአንድ ሰው ምክንያት ልብስ እንዳተው ለማለት ፈልግ ሁን ዲዛይን ላክ ተብሎ ወይም ከሌላ ያሰው ጊዜ አቶ ምናምን ከሆነ መደወልም ትችላላችሁ። ሰብስክራይብ አድርጋችሁ ግን እንደዚህ አድርጉ ነው። ይሄ ልብስ ያምራል በጣም። እንግዲህ ሁልጊዜ እንደምንለው ነው። ይሄ ዋጋ አልቆለት 18 ሺህ ብር። ወደሚቀጥለው ልብስ ስንመጣ ይሄ ልብስ በተደጋጋሚ ይሰራል። ሶስት አራት አይነት አሉ። አንዳንዴ በጣም ማዝን ለሸማኔዎች በጣም አደንቃለሁ። ኮፒ አድርገው የሚሰሩ ደግሞ አብዛኛውን በጣም እኔ አውርዶ ደረጃውን ይሰሩታል። በጣም ደረጃው ወርዶ ይሄ እያንዳንዱ አንዱ ለሶስት አራት አምስት ነው። ይሄ ኦሪጅናሉ አምስት ነው አራቱ ነው ይሰራል። ኦኬ ውስጡ በሌላ አይነት ስራ ይሰራል። የሆነ ብቻ ብዙ የሚጎለው ነገር አለ። እያንዳንዱ ፍሬሞች ምናምን ይለያያሉ። አንደኛው ግን አሁንም ስራው አላቋረጥም እየተሰራ ነው። የተወደደ ልብስ ነው፣ ሲለበስ ራሱ በቃ ደስ ብሎ ነው የሚለበስ። ቴዲ ምንም ዝም ብሎ ዘርፍፍፍፍ ነው። በደንብ የምናዲ ያምራል በጣም ነጠሎ ይሄን ይመስላል ስፍት ያለ ነው፣ በጣም ነው የሚያምረው ይህ ልብስ በጣም ውብ ነው። ዋጋ አልቆለት 18 ወደዚህኛው ልብስ ስንመጣ፣ አንዳንድ ሰው ፍክት ያለ የሚፈልግ አለ። አንዳንዱ ደግሞ ዲዛይኑ በጣም ቆንጆ ሆኖ እንደዚህ ፈዘዝ ያለ የሚፈልግ ሰው አለ። በምትፈልጉት እንደዚህ እያደረግን እናቀርባለን። ያምራል። ይሄ በጣም ደረጃ ነው። በነገራችን ላይ ውድ ከስተመሮቻችን እንደዚህ ሰፋ ብሎ ከላይ ደረጃ አትጥሉ። ያምራል ብዬ ነው። ውበት አለው። ይሄ ብቻውን አይደለም፣ እዚህ ዙሪያ አራት ጋር ሲገጠም፣ ይሄኛውም እንደዚህ አራቱ ዙሪያ ሲገጠም በጣም ውበት አለው። ሁለት አይና ነው። ከፈልጋችሁ ደብል መሆን ይችላል። ካልፈልጋችሁ ባለበት መሆን ይችላል እንዲሁ ጥልፍ አንፈልግም ካላችሁ ደግሞ እቺ እዚች ላይ ያለችው ፍሬም አንገት ላይ መሆን ትችላለች። ያምራል። ሲሰራ ያምራል በጣም። ይሄን ይመስላል። ዋጋ አልቆለት ይሄ 15 ሺህ ልብስ አለ ደግሞ እንደዚየው ዩ ይመረታል ኮ ይመረታል። በጣም የሚያምር ይሄ ኬሻ ስራ ነው። ያምራል በደንብ። እንግዲህ ያምራል በደንብ በደንብ ነው የምንለው። ይሄ ልብስ በደረጃም አለው። እች ፍሬሟ ከዚህ ላይ ሆና ነው የምትሰራው ወጥቶ ተሰርቶ ወጥቶ ነው ይሄ። ከዚህ ላይ ያለ ፍሬም ተሰርታ መሆንም ይችላል። ይሄን ባለበትም ያምራል፣ ስለተሰራ ልብሱ ያምራል። ምንም ችግር የለውም። ይሄን ይመስላል እንግዲህ የምናየው። ካሜራማኑ ታዴና ወንድማችን ቴዲ ነው የሚያየው። ያምራል። እኛ ደግሞ ለእናንተ እንደዚህ አድርገን የቻለውን ያክል ገልጸን ነው እንጂ የእውነት ለዚህ ልብስ ብቻ ብዙ ደቂቃ መፍጀት ይቻላል። እውነቴን ነው እያንዳንዱ እያንዳንዱን አዎ እያንዳንዱ ከለር ከሸማ ሲሸመን እንዴት ነው የሚሸመነው፣ የሚለንም ማሳየት እንችላል። ግን እንደምታዩት የዲ ጊዜም አዎ ነው እንጂ ብዙ አይነት አገላልጻ አለው የልብሱ ብዙ አይነት አለው። በጣም ቆንጆ ነው ይሄ። ዋጋ አልቆለት 17500። ውድ ቤተሰቦቻችን እንግዲህ የዛሬዎቹ አልባሳት ደግሞ እናንተን ይመጥናሉ እያልን ሁልጊዜም እንግዲህ እየመራረጥን ወደ እናንተ እናደርሳቸዋለን። የወደዳችሁት ልብስ ካለ በማ ማንኛውም ሰዓት በተቀመጠው ስልክ ቁጥር መደወል ትችላላችሁ። የዛሬውን በዚህ ጨርሰናል። ሳምንት ስትመለሱ ደግሞ ያልታዩ አዳዲስ ነገሮች ይዘን እንጠብቃችኋለን። ቸር ሳምንት ይሁንላችሁ። ቸር ያገናኘን